እኔ የሀብታም ድሀ እንዳለ ነበር የማውቀው፣ ለካ የአእምሮም ድሀ አለ ማለት ነው። ሰላም ሰላም፣ ጤና ይስጥልኝ ውድ የሰኒ ቤተሰቦች እንደምን አደራችሁ፣ እንደምን አረፈዳችሁ፣ ሰላማችሁ በክርስቶስ ይብዛልኝ። እንዴት ናቸው? ሁሏማል እግዚአብሔር ይመስገን እና ማለት ነው። ትላንትና ዳጌ ቤት ተተለቀቀውን አይታችኋል ብዬ አስባለውኝ። የምር ማን ትዝ እንዳለኝ ታውቃላችሁ? አብርሃምና ሩታ ማለት ነው። ዳኒ ሮያል በጣም ነው እያሰቃያቸው። በጣም ማለት ነው። እና አሁን ያው በመሀላቸው ምንም ውሃ ይወርድም። እንግዲህ ካዘለቀላቸው ማለት ነው። እና እነሱ ናቸው ትዝ ያሉኝ ማለት ነው። ማለት ስንት አይነት ጉረኛው እንዳለ በጌታ። ይሄ ሁሉ ብር ይዞ መጡ፣ በሚዲያ በካሜራ ደቅ ነው ማለት ነው። ይህንን ብር ልስጥህና ስራ ጀምርበት። ምን ማለት ነው? ምን ያህል ቢንቀው ነው? የእውነት አንዳንድ እንትኑ ነገሮቹ እውነቱ ለመናገር ያልወደደበትን መንገድ፣ ኦፍኮርስ ልክ ነው ዳጌ ማለት ነው። ሳትጋቡ ሽማግሌ ሳትልቅ አብሮ መኖራችሁ አልወደድኩትም ነው ያለው። ኤግዛክትሊ የእውነት ነው የምላችሁ ሳትጋቡ ሽማግሌ ሳትልኩ አንድ ላይ መኖር የለባቸውም። ነገ ልጅ ይመጣል። ምናምን ምናምን ነገር ማለት ነው። ይሄ በዚህ ወይ ተረዱት እና ሬስፔክት አድርጉለት መሆን ስለሌለበት ማለት ነው። ግን ደግሞ ማስረዳት ያለበት በዚህ አይነት አልነበረም። አንደኛ ዘመዶ አይደለ ዘመዱ አይደለም ማለት ነው። የሃብ ዘመዱ አይደለም ወንድማ ወይ ማጎቱ አይደለም። ይሄኮ ጓደኛ ነው። ምን ጓደኛ ይባል ምን የልጅነት ጓደኛ ይባል እውነት ለእሷ ሪስፔክት ቢኖረው እሷ እውነት ቢወደት ፍቅረኛዋን ግዴታ ማውደድ ነበረበት። እሷ እንትን ካኖር በፖላይት ስነ ስርዓት ባለበት መንገድ በቃ ሽማግሌ ላክ፣ ሽማግሌ ልከ አግብታት ነው አንድ ላይ መኖር የምትችሉት ብሎ መናገር ነበረበት። በዚህን አይነት ሰጣ ገባ ገብቶ አንተ ይሄ ብር የለህም፣ ድህነ ማስተዳደር አትችልም፣ አይገባህም፣ አይገባሽም ይህንን ወንድ በዚህ ቤት ነው የሚያኖርሽ፣ ይህ ሁሉ አውርቶ ነው ብር ሄዳ የተቀበለችው። አምሳ ሺህ ብር ማለት ነው። ሶ ያስናቀችው እሷ ናት ማለት ነው። ኤፋ ማለት ነው። ይህንን ባታስንቀው፣ ይህንን ብር ይዞ አይመጣም ነበረ። በካሜራ ፊት አሁን ብሩ ሰጣቸው ይባል ነገ እኮ ነገ ሳይወል ሳይድር ነገ ይህን ያክል ብር ሰጥቻቸው አለው። ትዳር ያዙት እኮ። እኔ ብር ሰጥቻቸው ነው ሊል እኮ ነው። የምር አይልም። አያደርገውም። አይባልም። ምክንያቱም ሁሉም ነገር በካሜራ ስለሚያደርግ ማለት ነው። ደግሞ የሚደብረው ነገር ማለት ነው። ንግግሮቹ በጣም ነው የሚደብሩት። ጉረኛው እስከ ጥግ ነው። እውነት አሁን ልጅቷ ይወዳታል ወይስ ያፈቅራታል ወይስ ቅናት ነው? በጣም ነው ኮንፊውዝድ የሚያደርገው ማለት ነው እንደዚህ አይነት መሆን የለበትም ሀብታም የሚታበየው በብር ነው የእውነት ብር ልጅ ይመስለዋል ትዳር ይመስለዋል ቤተሰብ ይመስለዋል መንግስተ ሰማያት የሚያስገባው ይመስሏል ብር ሀብታም ማለት ነው አሁን እሱ ይህንን እኮ ተራ ነገር ነው አለ እኮ አምስት መቶ ሺህ ብር በሱ ቤት ተራ ነው አዎ በሀብታሞች ድሀ ነው ተራ ነው ግን ደግሞ ፍቅር ኖሯችሁ ማታ ቆሎ በልታችሁ ብታድሩ ነው የሚሻላችሁ። የእውነት እነኚህ ልጆች እኮ በእምነታቸው ጠንካሮች ናቸው፣ ጎበዞች ናቸው በጣም ማለት ነው። እኔ ግን ደስ ያላለኝን መንገድ ሳይጋቡ ወይም ቀለበት ሳያደርጉ አንድ ላይ መሆናቸው፣ ይሄ ፌር አይደለም፣ ጥሩም አይደለም። ይሄንን ያስተካክላል ብዬ አስባለሁ። እሱም ፖላይት፣ ቀስ ብሎ እንደዚህ እንደዚህ ብሎ ቢያስረዳው እኮ ይህንንም ውስጥ አይገቡም ነበረ። እሱም ጉራው እስከ ጥግ ነው። ኤፍሬም ተናደዋልና ሁለቱም አልተገባቡም ማለት ነው። ሶ በሁለታቸውም በፍቅረኛሞች መሀል ማስወጣት ያለባቸው ሁለታቸው ብቻ ናቸው። እሱ ዝም ብለው በቃ የሚታው ነገር ነው ዳጌ ማለት ነው። ሁለታቸው ከሁለታቸው መሀል ካስወጡት የእውነት በሁሉም ነገር ብሎክ ማድረግ በፈለገ ሰዓት ሲጠራቸው አለመቅረብ፣ ከዛ ወዶ ሳይሆን በግዱ ይወጣል ማለት ነው። ግዴታ ካሜራ እንትን ደቅኖ እየመጡ መሰጣት፣ ይሄ ራስን ማዋረድ ነው። እና ኤፋ እግዜር ሆንክ ጠንካራነ ትላንትና ንግግሩ ተመችቶኛል። ከትላንትና ወደ አይደለም የትላንትና ጎበዝ በጣም መልስ ሰጥቶታል። ራሳችሁን ማስከበር የምትችሉት ራሳችሁ ናችሁ። ማንም እስካልነካችሁ ድረስ እናንተ አልነካችሁ ድረስ ማንም ሊነካችሁ አትፍቀዱለት። አትሊስት አሳልፈ አትስጣት እያለው ነበር አይደል? ከትላንትና ወዲያ አሳልፎ የሰጣት የማን ነው? ብርኬ ነዋ። ያስታረቃቸው የሀብ ጓደኛ እና ብሩኬ ናቸው ያስታረቃቸው። ብሩኬ ደግሞ በንግግር ቦድሶ ተኮ ነው። ትላንትና የባንክ ቤት ብሩን እንዳቅሎ ይዞ የመጣው እናንተ የወንድ ጉረኛ እንዴት እንደሚያስጠላ ማለት የሴትን ጉረኛ እኮ ያስጠላል። ይብስ የሴት ጉረኛ ነው የሚያስጠላው። ይሄ ደግሞ አንዳንድ ጉረኛሞች እኮ ማሳመን የሚችሉ አሉ። ይሄ እኮ በንግግር ማሳመን አልቻለ ወይ፣ ንግግሩ አያምር። ዝም ብሎ በባዶ ሜዳ ይደነፋል ማለት ነው። እና ብሮ ከፍቶ እያሳየው ነበረ ካሜራ አማኑ ማለት ነው እና እያሳየን ያለው የካሜራ የካሜራማኑ ሳይሆን የኦዲየንስ ነው። ለኦዲየንስ ራሱ ክብር የለውም ይሄ ማለት ነው። አይደለም ለኤፋ እና ለሂያብ ማለት ነው። እና ይሄ እንደዚህ አይነት ወንድ የእውነት በጣም ነው። ኒንጃ ራሳቸው በምን አክል እንደሚያዩት አላውቅም። ኒንጃ በምን መንገድ እንደሚያዩት በጣም ነው የሚገርመው። በጣም ማለት ነው። እና ሰው በቃ አትምጣብኝ፣ አይሆንም ካለኮ መራቅ ነው አይደለም እንዴም ምኑ እስካልሆነ ድረስ ማለት ነው። የእሷ ምኑ እስካልሆነ ድረስ ዲቴል ገብቶ ለመፈትፈት በጣም ይደብራል፣ ያስጠላልም። የራሱ ህይወት እንደዚህ ጊዜውን ከማስጥፋቱ ጊዜን አጥፍቼ ነው መጣሁኝ አደል ያለው። ምን እየሰራበት አደል እንዴ? ቪዲዮ እየሰራ አደል እንዴ? እየሰራበት አደል ቪዲዮ ለመስራት ነው ብር ይዞ የመጣ እንጂ ለእሱ ለመፈተሽ ቪዲዮ ለመስራት አደለም። ምን ጊዜውን አባከነ? ጊዜውን አባከኝ? አጥፍቼ ነው መጣሁ። ና ክብርዴ ረ መጀመሪያ ራስን ተከበር እና ለሁላችን ልቡ ነው ይስጠን። የእውነት የትላንትናው በጣም ነው የገረመኝ፣ ማለት ነው የወንድ ጉረኛ ማለት ነው።